አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀጳጳስ የዚህ መልጋ አባቂ ወንጌላዊ በውስተ ወንጌል ሊቅ በውስተ ሊቃውን ስበቱ ዋና

ለመረፈናችን ለስቺ ሰዓት እና ዕለት ያደረሰት ልዑለ ባህሪ ቅዱሰ ባህሪ ንጹሓ ባህሪ እያወ ባህሪ ለብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። ወዘሂ ወድቀ ዲበዝ እብን ይጠጠቅጥ ወለዘሂ ወድቀ ዲቤሁ ትቀጠቅጦ ሃድርጾ ወተጀምሶ የጌታችን እና የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ ሃያ አንድ ቁጥር አርባ አራት ላይ ያለው ኃይለ ቃል ነው። ይህ ቃል ቅድም በቅዳሴ መካከል ካህናቱ፣ ቅዳሴያኑ በሶስት መልበር ተቀድሶ ሲያነቱት ሰብታችሁታልና የቃሉን ትርጉም በዛች ድንጋይ ላይ የወደቀ ይቀጠቅጣል፣ ይሰባበራል፣ ይሰነጣጠቃል። ወደዘህ ወርቅ ዲሁ እሷን ድንጋዋን የወደቀችበት ተብ ተሰባበረዋለች ለባረት የፈለገው ጌታችን ኢየሱስ ክርስቶስ በድንጋይ ላይ የወደቀ ሰው በድንጋይ ላይ የወደቀው እንደሚጎዳ ድንጋዩ ሲወድቅበት ጉዳቱ የድንጋዩ ሳይሆን እዚያ ድንጋይ ላይ የወደቀው ሰው ስለሆነ ያስረዳል። ይህንን ጌታችን ኢየሱስ ክርስቶስ መለስ ብለን ወደ ኋላ ቁጥር አርባ አንድ ላይ ስንመለከተው ጻሀፍትና ፈሪሳውያን የወንጌሉ ጠላቶች ሆነው በወንጌሉ ዘመን የነበሩ ነገር ግን ወንጌሉ ውስጥ መግባት የተሳናቸው እያወቁ ጋር ያላወቁ የሆኑ በጻይፍ ተግብያትን ያወቁ የጠጠቀቁ የተረቆቁ

መዝሙር መቶ አስራ ሰባት ቁጥር ሀያ ሁለት ላይ ግንበኞች፣ አናጺዎች የናቋት ድንጋይ የማዕዘን እራስ ሆነች ተብሎ የተጻፈውን የተተለበለውን አታውቁትን አላቸው። እንግዲህ አናውቁ ነው ያውቃሉ። ይህን መጽሐፍ ያስተምራሉ። የዳዊቱን መዝሙር ከማንበብም የሚተረጉሙ ሰዎች ናቸው። ዳዊት ንጉሳችን የሚሉ ናቸው፣ እነዚህ ጸሐፍትና ፈሪሳውያን

በጸሐፍትና ፈሪሳውያን አባቶቻቸው፣ አያቶቻቸው፣ ቅድመ አያቶቻቸው ከዚህም የተነሳ ዳዊትን ከመውደዳቸው የተነሳ ዳዊት ከሞተ በኋላ እኳ ብዙውን ሰው ሲጠሩ ስቡድ ዳዊት ይዱት ነበረ ወለዘ ብረሱ ይዛለ ብትተው አካዝንም ዳዊት ይዱት ነበረ። የራሱ ስም እያለን ከዳዊት በኋላ የሚነሱትን ደገስታ ዳዊት እያሉ የሚጠሯቸው የነበረ የዳዊት ምክር ከነባቸው አይወጣላቸውም ነበረ። ነገር ግን የዳዊት ሕይወት አልነበራቸው የዳዊት ስብል የነበራቸው በዳዊት ስም እንዲጸድቁ የነበሩ ናቸው። በስራይል የሚጸደቀው በሚዋሩ የሚጸደቀው ግንበኞች የናቋት ድንጋይ አለና ጌታ ኢየሱስ ክርስቶስ ሲያስተምር ይሄ ዳዊት የተናገረው ያቺ ድንጋይ ለዓይናችን ድንቅ ናት እግዚአብሔር ዘንድም ሆነች ብሎ

የሚያስፈልጉት ነገር የሚኖርባት ሀገር ናት። ስለዚህ የተናቀ የተባለው ዘሩባቤ

እንግ ልሙና ከብሎ ወደ እህንገ መጽሐፍ ወደ እህገ ኦሪት የተጻፈው በሙሴ ዘመን ነው። እግዚአብሔርም አምላክ ለሙሴ ጽላቱን ሲሰጠው አስሮ ጽላቱ ላይ የተጻፈው ይህ ጽላቱ ላይ ያለው ይህ ቃል እኔ መስተቀር ሌላ አምላክ አታምልክ የሚል የተጻፈበት። አንዳንድ ሰዎች ይሳሳታሉ። የጽላቱን ዋጋ አያውቁ። ጽላት አምላክ የሚመስላቸው ሰዎች አሉ። ጽላት አምላክ አይደለም፣ የአምላክ ማደሪያ ነው። የአምላክ ስም የተጻፈበት ነው። እንዲያውም የጽላቱ ላይ የተወገዘው ነገር አብስ እንዳይመለስ ያወን እንዳይመለስ እንጨት እንዳይ

የሰይጣን ማሪያ ቅዱስ ጳውሎስ በሁለተኛው ቆሮንቶስ ላይ ዘራ ስድስት ቁጥር አስራ ስድስት ላይ በዱ ደመረ ለታቦት እግዚአብሔር ምስለ ጣዖት ታቦትን ከጣዖት ጋር ማለት ያደርገዋል። በዱ ዘደመረ ለብርሃን ምስለ ጽልመት ኃጢአትን ከጽድቅ ጋር፣ ብርሃንን ከጨለማ ጋራ አማኞች ከፋ ያሉ ጋ ያደርጋቸዋል። ተብሎ ታቦት የእግዚአብሔር ማደሪያ ነው። ራሱ ሰው ማላውቅ እንጂ ሰው ነው የእግዚአብሔር ማደሪያ እኛ የእግዚአብሔር ስም ተጽፎብናል፣ በየግንባራችን ላይ አዎ። አሰግድ ከለአብ አሰግድ ከለወልድ አሰግድ ከለመንፈስ ቅዱስ ለአብ፣ ለወልድ፣ ለመንፈስ ቅዱስ አሰግዳለሁ። እንድታመልካቸው አደርግሃለሁ ተብሎ ክርስትና ተብሎ ክርስትና ስንነሳ የእግዚአብሔር ስም በላያችን ላይ የተጻፈው በስላሴ ስም ተሰይመን የግድም ጠራ ማደሪያው ሆነናል። ና ስለዚህ ታቦት እግዚአብሔርን እግዚአብሔር ሲሰጥ ለሰዎች ታቦቱ ሲሰጥ ታቦቱን እንድናመልክ ሳይሆን በታቦቱ ላይ ያለው ነው። ታቦት ሲወጣ እግዚአብሔር ስም ይወጣ የእግዚአብሔር ስም እሱ ታቦት የእግዚአብሔር ስም ያለበት አሁን ስለው

ሰው ራሱ ብቻ ከመውደድ ከወጣ እኮ ከሲኦል እንደወጣ ነው የሚቆጠረው። ራስ ከመውደድ ከወጣ በጣም ብዙ ሰዎች ቋሚ ወዳጅ የላቸው፣ ቋሚ ጥቅም ብቻ ነው ያላቸው። አይደ ቋሚ ወዳጅ የላቸው፣ ቋሚ ጥቅም ግን አላቸው። ጥቅማቸውን የሚያስገበርላቸው ሰው ደግሞ ወዳጃቸው ወዳጅ ናቸው፣ ጥቅማቸውን የማያስከብሩላቸው ደግሞ ወዳጃቸው አይደ ። ስለዚህ ሀቢያት በዚህ መልክ ነውና እራሳቸው የወደዱት አበቱ ጋራ የነበሩ በታበቱ

አሁን ከእግዚአብሔር ጋር ከሆነ ግን በማስፈት ያስታርቁታል። ከእግዚአብሔር ጋር ከመጣላት እግዚአብሔር ይጠብቀን። ወደች ብዙ ሰዎች ከእግዚአብሔር ጋር ይጣላት ነው እግዚአብሔር ጉዳይ ያስፈጸሙ እየመሰላቸው፣ ለእግዚአብሔር ቆረቆሩ እየመሰላቸው፣ ለእግዚአብሔር ሰሩ እየመሰላቸው። ስለዚህ ኤሊ ምን አለ? የኔ ልጆች ጠባቸው ከሰው አይደለም ከእግዚአብሔር ነዋል። ጠባቸው ከሰው ጋር አይደለም ከሰው ጋር

የመቤታችን ምሳሌ የምትሆነዋል። በቀዝ ያየበት ሰብአቱ መልሀባ ወሰብአቱ መሳዊት መዱያ እዛ ዘካርያስ ላይ ነውና ሰባት መብራት አሏት፣ ሰባት መብራቶች አሏት። መብራቶች ያቺ መቅረዝ ያቺ መቅረዝ የእመቤታችን ምሳሌ። እመቤታችንስ ንጽህና ገንዘቧ ስለሆነ